የሚጠጣው ማለት ነው። ውቤም ደግሞ እሱም በፊት ተናሆጋ ተው ብዬ ጋር ነበረው የእጁ ላይ አምጥታ አስራለት። እንግዲህ እንደዚህ አይነት አላህ ይጠብቀን። እሱም ተቀየረ። እናቱም ቤት መግባት ሄደተተው ቤቱም ትተው ወደ ውጪ ውጪ ነው የሚኖሩት። ውቤና ውቤና ናሆ ውጪ ውጪ የሄዱ ነው። በቃ ምንም የለም። በቃ ዘልዛላ ሆነዋል ማለት ነው። ከቤት ወጡ። በቃ ውብ ሄደው እንትና ደግሞ ያው ሄዳ ከሳው ነበረ። ፍርድ ቤት ወረቀት ሄዳ ስትጠይቅ አንቺ ልጆችሽን ይዘሽ ግቢ አንቺ ጋር እንዳይደርስብሽ ሁለተኛ እንደማይደርስብሽ ብሎ እንግዲህ የፍርድ ቤት ማስረጃ ወረቀት ተሰጥቶታል። ገብቶም ልጆቹም እንዳያይ መጥቶም እንዳይረብሻት ቁልፍም የቤትም ቁልፍ ቀይሮታል። እንግዲህ ጓደኛዬ ነው ብሎ እያሰበው አሹ ጓደኛውንም ተውብዬ ጋ ነው የሆነው። ያው አንተ እሱ አምኖት ሊያስታርቃቸው ነበር እንትን ያለው። ያው ነገሩ የከበደ ነገር ሲሆን አሹም ያው ተውብዬ ጋ ሆኖ እሱም መርዳቱ ራሱ በጣም ትልቅ ነገር ነው ብዬ እንግዲህ ብቻ። ሆነው በጣም ይከብድ ነበረ። ያው በዛ ላይ ራስ፣ በዛ ላይ የልጆች እናት፣ በዛ ላይ የቤት ኃላፊነት አለ፣ ብዙ ነገር አለ። ለብቻ የማይቻል ነገር ነው። እንግዳ ይመጣል፣ ስንት ነገር አለ። ራስ ናት እንዲጠይቋት ይመጣሉ። እና በጣም ከባድ ነው እና አሹ ደግሞ ተጎኗ መሆን በጣም ትልቅ ነገር ነው፣ ማለት ነው። ውብዬ ነኝ ቆንጆ፣ አይዞሽ እንግዲህ ውብዬ። በውስጥ መስመር ደግሞ ብዙ ሰው ደውሎልኝ ናሆን አሳስሪው ተቤት ማስወጪ አሳስሪ ብሎ ነበር። አንቺ ቤትሽ ግቢ ለምንድነው የወጣሽው እያሉ ብዙ ነበሩ። እኔ ግን ማሳሰር አንፈልግም። ለምን የልጆች ቁስል ማስቀመጥ አንፈልግም። ልጆችን ይሄን ቪዲዮ ተመልሶ ሲያዩት ብዙ ነገር ሊሉ ይችላሉ። ብዙ ነገር እንትን ሊጸጽቱብኝ ይችላሉ። እኔ ደግሞ ልጆችን ባለኝ አቅም ዘናሪጌ ለማኖርና ዘናሪጌ ለማሳደግ ነው ምፈልገው። እኔ በሱ ምንም ነገር አንፈልግም እና ብዙዎቻችሁ መክራችሁኛ፣ ብዙዎቻችሁን ቦስ መስመር ነግራችሁ፣ አሁን ሰው የሚያስታርቅ የለም እኮናት። የሚያለያይና የሚያጣላ እንጂ የሚያስታርቅ የለም። አንቺ አሁን የሰው ወሬ ሰምተሽ ውብይ እናሆ ሻንጣውን ልብስ ከተችለት መሄድ አልነበረበትም ማለት ነው። ሰው ሰው ማለት ነው። ሰው ታንቺ ጋር ጥሩ ሲሆን አንቺ ቤት እንትን ሲል ወይ የሆነ ነገር እንትን ካለ ሰው ምቀኛለሁን፣ እንዴት አድርጌ ላለያየው፣ ያ ሰው እንዴት አድርጌ ላውጣው፣ እንዴት አድርጌ እንትን ልበለው ይላል እንጂ የሚያስታርቅ ሰው የለም። አንቺ አሁን በውስጥ መዝመር ብዙዎቹ እንግዲህ ክሰሹ እሰሪ ብሎኛል አሉሽ። ይሄ ጥሩ አደለም። ያ ሰው ምን ማለት አለበት? የልጆችሽ አባት ነው፣ ታረቂው፣ ተረቁ መተው አለብሽ ብሎ ጥሩ ምክር መስጠት እንጂ የምን ውጭ ውጣ በይው እንደዚህ። ይኸው ወጣ ሻንጣ ይዞ ሄደሽ፣ ወንድ ልጅ ነው ቢሳሳትስ? ምንታንቺ የት ሄጃለሽ? ምንም ምታይቁት ነገር የለም እንግዲህ ማለት ነው እንግዲህ የሰው ወሬ መስማት የለብሽም ማለት ነው። ያው ውቤ ወደው አይደለም። ውቤም እንግዲህ እናቱ ልጄ ብላ እየፈለገች ነው አሉ እንግዲህ እሱም ከወጣ ቆይተዋል። እጁ ላይ ያ ከታሰረዳት በኋላ ተቀይሯል ውቤ ማንነቱ። ምንም በቃ ተጂጂጋ፣ በቃ በቃ ንቀጥቅጡኝ ብለዋል እና ሆደ ከሆነ በቃ የአንገቱ ብር አምጥታ አስራለት ያው እንዳያችው ተቀይረዋል እንግዲህ፣ አንገቱ ብር ካልወጣ መቼም ሊተው አይችልም ማለት ነው። ብቻ ከባድ ነው፣ በጣም ከባድ ነው። ቤታቸው ውስጥ የገባ ሰይጣን ልንነግራቸው አንችልም ማለት ነው። እንግዲህ ውብዬ ስቅ ስቅ ብላ ማልቅሳለች። በጣም ነው ያለቀሰችው እና ያሳዝናኛለች። ያ ሁኔታ እውነቷ ነው ያስለቅሳል ማለት ነው። ሁለት ልጆች ጥሎ መሄድ በጣም ከባድ ነው፣ በአሁን ኑሮ በሱም ማለት ነው። እና ያው እግሯ ላይ ተመረከ ኮ ቢለ ምናትም ምን ቢላትም ይቅርታ አጥፍቻ ያለው ተጸጽቻ ያለው ብሏታል። እንግዲህ ጥፋቱ ቅጣት ሁሉም ተነግሮ ነግሯታል። እስካሁንም የራሱ የእንትን እንደተቀጣም ምን እንዳጋጠመው ሁሉም እንግዲህ ጸጥቶታል ማለት ነው። እኔ ውብዬ፣ እኔ ከአንቺ ተለይቼ መኖር አንችልም። ልጆቼን እፈልጋቸዋለሁ። ልጆቼን ማየት እፈልጋለሁ። የባክሽ አትክሸሽኛ፣ ታሳስረኛል። አትሷ ግን ልታሳስረው አደለም፣ አላሳስረውም ብላለች። ምን የልጆቼ ብዬ አላሳስረውም። አንድ ደግሞ ቤተሰቦቹ የእሱ ፋሚሊ በጣም እወዳቸዋለሁ እኔ የሚወዱኛል ስለዚህ የእነሱን ብዬ አላሳስረው። ምንም ማሳሰር አቅቶኝ አይደለም፣ ግን እኔ አልፈልግም። ላሳስረው አልፈልግም። ዘና ብሎ እንደፈለገ ሊኖር ነው የሚፈልገው። ላግባ ያለ የፈለገው እኔ አግባ ፈቅጄ የለታለሁ። ምንትን ብዬ የለታለሁ። እንደፈለገ ዘና ይሁን ብዬ በቃ ለቅቄ የለታለሁ። እንደፈለገ መሆን ይችላል። ምክንያቱም የፈለገው ይሄ ስለሆነ ይሄድ። እኔ ልጆቼን ሰርቼ እነሱን ማሳደግ እነሱን ማስተምር አያቅተኝም። ልጆቼን አሳድጋለሁ። ሳይሳቃዩብኝ እንትን ሊሉብኝ አንፈልግም። በስንት መከራ የለት ኳቸው ልጆቼ ሊሳቃቁብኝ አንፈልግም። ወደፊቱን አባቴን ብሎ ያስቸግሩኝ እነዚህ ልጆች ቁስል ወደፊት ቁስል ላያስቀምጥ አንፈልግም ብላለች። እንግዲህ ውብዬ ወደ ጥሩ ጥሩ ነገር እየተመለሰች ነው። እንግዲህ እስከ ኢንሻላህ ከነገ ከነገ ወዲያ ደግሞ ወደ አብሮ ይሆናሉ ብዬ አስባለሁ ማለት ነው። እንግዲህ ናሆ በጣም እግሯ ላይ በጉልበቱ ተደፍቶ ቢለምናትም አንፈልግም ብላለች። ውብ እንትናም አብሮ ነው የተከሰሰው ማለት ነው። ውቤም አብሮ ነው የተከሰሰው። ውቤም ትናንትና እንግዲህ ነግረንሽ የለም ሁሉም ነገር እንስተካከላለን ብሏት ነበረ ትናንትና ማለት ነው። በቃ ናሆ አላስቻላትም ውብዬ ማለት ነው። ምግኛቱ ያው እንደ ተባለ ትቶ እንዳተባለ ሆነ ሁሉም ነገር ማለት ነው። ድብልቅልቅ ነው የሆነው ማለት ነው። ስለዚህ ያ ነገር መፍታት መፍትሄ አለበት። ግን እናንተ አሁን ፈታችሁ። አሁን ናሆ ምንድን ነው ይሄ የአንገት ብር ቢወጣ ይስተካከላል ነበረ። ግን እሱ የአንገቱ ብር ሊወጣ አልፈለገም፣ የእሱ ሞዴል ሊነሳ አልፈለገም። እንግዲህ አሹ ይሄ ብር አውጣ፣ ይሄ ብር ላይ ነው መተት ያለው ሲለው፣ ምን አገባ ስለ ብሩ እንዳትናገረኝ አለው። ናሆም ደግሞ የአሹ እንትን ሊደበድበው እያዘው ለምን አንተ ነህኑ። ይህን ይህን ነገር ውብዬ አታቅም። አንተን ፍርድ ቤት የወሰድካት ብለው እንግዲህ የፍርድ ቤት ወረቀቱ አምጥታ በእጁ ሰጠችው። እዛ ጊዜ ነው ታሳስር እያላት ማለት ነው። እሷን ግን እንደዚህ አይነት አንጨከነች፣ ማለት አላሳስርም ነው ያለችው። እሷ የፈለገው ነገር መምቶ ነው የፈለገው ነገር ይሁን በቃ ፈቅጅ የለት አለው ብላለች። እሱ ግን ያረገው አይደለም ያ ነገር። አሁን አግባብ ብትለው እሱ ሊያገባ አይደለም፣ ከእሷ ሌላ ምንም አይፈልግም። ያው እነሷ መስሏት ነው የጊዜው፣ ስንናደድ የምንናገረው ነገር አናቅም ማለት ነው። ያው በኋላ ዞር ብለን እስከሲ ጸጥተን ድረስ ማለት ነው እና ብቻ በጣም ከባድ ነው። ባልና ሚስት እንደዚህ ሆነው አሁን ገና ከሁለት ልጅ እንደዚህ መሆን አሁን የምትጠገንበት ጊዜ ገና ገና ክርስትና አልወጣም። በዛ ላይ ምን አስራ አምስት ቀን ሆናቸው እንዲ ረብስ ሚ የመጡ ቀን ገና ራሱ እኮ ወልዳ እኮ እሱ አልነበረም ማለት ነው። ናሆ እኮ አልነበረም። ከቤተሰቡ ከእሱ ቤተሰብ እና የእሷ ቤተሰብ ናቸው። አኪም ቤቱ እንትን ብሎ ያመጧት ማለት ነው እና ብቻ ከባድ ነው ሁኔታቸው ነገር ስታዩት ሲነገር፣ በጣም በጣም በጣም ከባድ ከባድ ማለት ነው። እንግዲህ ውብዬ እቆርጣበታለሁ እኔ እቆርጬበታለሁ አለች። ልጆቼን ላይ ግን እመጣለሁ ሲላት በእኔ ልጅ የለህም ብለዋለች። በእኔ ልጅ የለህም፣ ልጅ ከፈለግ ሂድ እዛ አለችው። ልጅ ያለበት ቦታ ሂድ፣ እኔ ጋር ልጅ የለህም፣ ምንህም አይደለሁም። ሚስትሽ አይደለህም አላልከኝም ወይ ሚስትሽ ተናገራለች። እኔ አንተ አይደለም ሚስትሽ አይደለሁም ባልሽ ሚስቴ አይደለሽም፣ የልጆች እናት ነሽ እንጂ ሚስቴ አይደለሽም አለ። አሹ ለምንድን ነው ሚስቴ ነሽ ብለ የምታወጣው ቃል ሚያቅትህ? አለው ውቤ። ውቤ ደግሞ ጂጂ ና ጂጂ አለ። ገባችሁ? ሁሉም ነገር ውስጣችሁ ላይ ያለው ጂጂ ጋር ነው፣ ወደ ጂጂ ነው ማለት ነው። እነሱ ጋር ምንም ሊያገኙም እንትን ሊሉም ሊስተካከሉም ጂጂ እያለች አልተቻለም ማለት ነው። ምክንያቱም አሁን መጥታ ትቀይራታለች። እዛ ቀን አይታቸው በመኪናው የመጣ ነገር በጣም የሚያስጠላ ነገር ማለት ነው። እንግዲህ ብቻ አላቅም፣ አፋፍ ያለች ጂጂ መጥታ እሱ ጋር የተጠመጠመች እሱም ደግሞ እያቀፋት ማለት ነው። ናሁ ናሁ ተበላሽተዋል። እውነት ናሁ እንደዚህ አይነት ሰው አልነበረም። አሁን እኛ ሌላ ሌላ ነገር ይቅርና አሁን ታረቁ እንደ በፊታችሁ መተመለሱ ማለት ነው። ይሄ ሰው የሰው አለ ሰው አለ ሰው ይሄ አለ ይሄ አለ ሰው ስለ ሰው ስለ ሰው ቀድጄ ልልበሰው ይባላል። የሰው ወሬ አትስሚና ሙሌ ውብዬ ማለት ነው። የሰው ወሬ አትስሚ። ሰው የሊያለያይ እንጂ ሊያስታርቅ የሚል ነገር የለም። አንድ ሰው ዝም ሲል ማለት ነው ምንም መያቅ ነገር ምንም ምንትን መይ ነገር ይመስለዋል። ግን የሰው የሰው ትዕግስት አለው። የሰው እንትን አለው ክብር አለው። ለምን ብሎ ነው ያሰው ዝም የሚለው ማለት ነው። የሌለብሽም ነገር የሚጥሉብሽ አለ። የሌለብ ነገር እንትን እና ሆነን ቀረ የልጅ ሻባት ይሻልሽ አለ የልጆች ሻባት። ሁለት ልጆች ያለ እንግዲህ ያለ ያሳድግልሽ ሁለት ልጆች ወልደሽበታል። ምንም ቢሆን ቤተሰቦቹ በዛ ላይ መጥፎ ናቸው ቢባል አንድ ነው። ቤተሰቦቹ በጣም ጥሩ ናቸው። አይተሻለ እንግዲህ የናሆ እናት ካንቺ ጋር እንዴት እንደሆኑ የውቤ እንዴት እንዳረገችው አይተሻለ ዳግዬ ደግሞ ዳግዬ ደግሞ አይተሻለ እንግዲህ የናሆ ትንሽ ወንድሙ ታንቺ ጋር እንዴት እንደሚሆን አይተሻል ማለት ነው። ሄለንን ሁላቸውም ማለት ነው። እና የእነሱ አባት ወይም ደግሞ እንዴት እንደሚወዱ እስታውቂያለሽ። እና የእነሱን ብለሽ ደግሞ ልጆች አባት ነው ሌላ ሴጣን ሳይገባባቸው ቶሎ ብላችሁ ብትቋጩት ይመስለኛል ማለት ነው። ወደፊት የሚጸጽት ነገርና ለምን ሲሄድ ነገር አረኩት የሚል ነገር ነው የሚመጣባቸው ምክንያቱ ማለት ነው። እንግዲህ ውብዬ ሻንጣው ናሁ ሻንጣውን ይዞ ከሄደ በኋላ አይናችሁም እንዳላያችሁ ብላለች። ልጆች መጥቼም ሲል አይሆንም ብላለች። እንግዲህ ከዛ በኋላ በጣም ነው ስቅስቅ ብላ ያለቀሰችው ማለት ነው። እንግዲህ ናሆ ውብዬ እኔ የእሱን ማሳሰር አቅቶኝ አይደለም ወይ የእሱ እንትን ማለት አቀልፎኝ አይደለም ግን የልጆቼ ብዬ ነው አለች። እሱም ጥሩ ክብር ነው። ክብር ይስጥሽ። በጣም ደስ ይላል ማለት ነው። አንዳንድ ሰው ቢሆን ይህንን ነገር አያስብም ማለት ነው። አንቺ ግን የማሰብሽ ራሱ በጣም ትልቅ ነገር ነው። ጎበዝ ነሽ ማለት ነው። አው ምንም ቢሆን የራስሽ ባለቤትሽ ይሻላል። ከአሁን ከኋላ የመጣ ምንም ነገር አያደረግልሽም ማለት ነው። ምክንያቱም በአሁን ጊዜ የሰው አታማክሪም፣ የሰው ምንም አታውሪም፣ የሰው ምንም አጠይቅም ማለት ነው። የሰው እያወራሹ ሰው ራሱ አንድ ሰው ምቀኛ ነው ማለት ነው። ሰው ራሱ ምቀኛ ህዝቡ ምቀኛ ማለት ነው። አንቺ ስትሻይ፣ አንቺ ደስ ስት ተባልሽ ጋር ዘንጠ ስትወጪ፣ ወይ ከባልሽ ጋር ስታወሪ፣ ወይ ከቤተሰቡ ጋር ፍቅር ሲኖርሽ የማይወዱ ያሉ ማለት ነው። እና ይህን ይህን የሰው ወሬ ሰምተሽ አንቺ አሁን ይሄ ወረቀት ማምጣትሽ ራሱ ትልቅ ነገር ነው። ማምጣትም አልነበረብሽም፣ በቃ መተው አለበሽ ባይዘዌ። እስከ መቼ ነው የምንኖረው እዚህ ሀገር ማለት ነው? ስለዚህ እስካላችሁ ድረስ ዘና ፈታ ብላችሁ ተስማምታችሁ መኖር አለባችሁ። እንግዲህ አንቺም ተስግደት ብዙ ነገር አይተሻል፣ ብዙ ነገር ተምረሻል። እንግዲህ ስግደት ያለውን ነገር አይተሻል። እሱንም እንግዲህ ናሆ እንግዲህ አንቺን ካመጣ ያገኘው ክብር፣ ያገኘው ውበት፣ ያገኘው ሁሉም እሱ ያቃል ማለት ነው። እና እንግዲህ ተረድቷል ማለት ነው። እናንተ ደግሞ በዚህ ላይ ሴጣን ነገር ማስገባት የለባችሁም ማለት ነው። የቤተሰብን ብላችሁ እንደውም የአባትሽ ቤተሰቦቻችሁ የነሆ አባት በጣም ነው የሚወዱሽ በጣም ማለት ነው። እና ውብዬ እኔ ቆንጆ አይዞሽ። የሰው ልጅ ሆኖ ትግስት ካለ ማያልፍ የለም። ሁሉም ነገር ያልፋል። አንቺ ብቻ ጤና እድሜ በይ እንጂ ጤናና እድሜ ስጠኝ ማለት ነው እንጂ ማያልፍ ነገር የለም ማለት ነው ሁሉም ነገር እያልፋን ማለት ነው። ምክንያቱም ይህ ሁሉም ብታልፊው ግን በምንድን ነው ትግስት ሲኖርሽ ነው ማለት ነው። ዝም ብለሽ እንደ ሰው እንዳለሽ ከተመራሽ፣ ሰው እንዳለሽ ከተነገረሽ፣ እንደ ሰማሽ ሰው እንዳለሽ ከሄሽ ብዙ ደረጃ ነው ነው የምትጂ ማለት ነው ማለት ነው። እና የሰው ወሬ ሳሰሚ መንሳት የልጅሽ አባት ነው። አሁንም እቅር ብሎሻል እንግዲህ እቅርሽ ላይ ተደፍቶ ቢብለሽዋል እንግዲህ አሁን ደግሞ አንቺ ማስቢበትና አንተ ሁላችሁ ማስበትና እንድታረቁ ተስፋ እናረጋለን ማለት ነው። ምክንያቱም አያምርም ልጅ እናት አባቱ ሲያሳድገው ነው ደስ የሚለው አባቴ ሲል እናቴ ሲል ነው ደስ የሚለው እናት አባቱ ውጪ ሆነው ያ ልጅ ፍቅር ሊኖረውም የአባቱ ፍቅር ሊኖረውም አይችልም፣ የእናቱ ፍቅር ሊኖረውም አይችልም ማለት ነው። ምክንያቱም አንድ ላይ ተሰብስባችሁ ስትሆኑ የእናንተ ፍቅርና የእናንተ ምሰጥባቸው ትምህርት ነው እነሱ ይዞ የሚሄዱት ማለት ነው። ስለዚህ የእናንተ ያንን ትምህርት ያንን ነገርም ደግሞ ማለት እናንተ ተነጋግራችሁ ማስተካከል አለባችሁ። ላችሁ አለ ቤተሰቦች፣ እናንተም እስኪ ይህን ሀሳብ አስተያየታችሁ እስኪ በኮሜንት አስታወቁ ማለት ነው። ውብዬና ናሆን ይታረቁ፣ አይካሰሱ፣ አይፋቱ የምትሉም እንግዲህ ኮሜንት ላይ አስታወቁ ማለት ነው። በጣም ከባድ ነው ማለት ነው። ልጅና ልጅ ተወልዶ መለየት በጣም ይከብዳል ማለት ነው። አለበዛ አለመጋባት በእኔም በርጠው አለመገባት ነው ደስ የሚለው መቀ ማለት ነው። እና እናንተም ተወዱታላችሁ ብዬ ተስፋ አረጋለሁ። ሼር ላይክ ያደረጋችሁ አበረታቱኝ። ያለው አሳብ አስተያየት ላይ ኮሜንት ላይ አስቀምጡ። እኔም ደግሞ በሚቀጥለው ደግሞ እንዴት ወዴት እንደደረሱ ወዴት እንደሆነ ወይም ታርቆ ወይም አንድ ላይ ሆኖ በፍቅር ሆኖም ሊመጡም ይችላል ኢንሻላ ያረቢ። ያው ስለ ሰው አይደለም ሰው ስላለ አይደለም። እኛ የምንጠብቀው ከፈጣሪ እና ከአላህ ነው፣ ሁሉም ነገር የምንጠብቀው ማለት ነው። እንግዲህ ሁሉም ነገር ተስተካክሎ አንድ ላይ ሆኖም ልጃቸውን እንግዲህ ናሁ በጣም ልጆቼ ልጆቼ ብለዋል። እንግዲህ ልጆቹም እንዲያ ይፈቀድለት ይሆናል እላችኋለሁ። እና በቀጣይ ደግሞ በአዲስ ደግሞ እስከ ስንገናኝ ድረስ መልካም ቀን ይሆንላችሁ። ባይባይ